እግዚአብሔር አባታችን ከልጁም ከጌታችን ኢየሱስ ክርስቶስ ማሕያዊ ከሆነ መንፈስ ቅዱስ ምሕረትና ጸጋ፣ ፍቅርና ሰላም ከሁላችን ጋር ይሁን። በታሪክ ማኅደር ውስጥ የዘመናት ጉዞ እንጀምራለን። ከአራተኛው መቶ ክፍለ ዘመን ጥልቅ ምሥጢር እስከ ኢትዮጵያ ምድረ በረከት ድረስ በአንድ ወቅት ቤተክርስቲያንን ያናጋውን የአርዮስን የኑፋቄ ደመና ከ318ቱ የኒቃያ ሊቃውንት መንፈሳዊ ጠባት ጋር እናያለን። ለመሆኑ መስከረም 21 ልዩ የሚያደርገው ምስጢር ምንድን ነው? አስቀድመን ግን ወደ ኒቅያ እንጓዛለን። በዋናነት ጉዟችን ወደ ኢትዮጵያ ልብ ወደ ቅዱስ ስፍራው ግሸን ደብረ ከርቤ ይሆናል። ይህ ስፍራ ምድር ከሰማይ ጋር፣ ታሪክ ከመንፈሳዊነት ጋር የሚዋሃድበት የዘመናት ምስጢር የተሰወረበት የኢትዮጵያ የሃይማኖት ታሪክ ቁልፍ ምስክር ነው። ታዲያ አብራችሁን ከቆያችሁ ለምን ወደ ግሸን ደብረ ከርቤ እና ወደ ኒቅያ እንደምንሄድ እንዳሰሳለን። በዛ የተከሰቱትን ኩነቶች እናወሳለን። ታሪኩን ከወደዳችሁት ሐሳባችሁን ኮሜንት ላይ መውደዳችሁንም፣ ላይክ፣ ሸርና ሰብስክራይብ በማድረግ አጋርነታችሁን ታሳዩ ዘንድ በድንግል ማርያም ስም ተጋብዛችኋል። ጉዟችን የሚጀምረው ከአራተኛው መቶ ክፍለ ዘመን ነው። በ325 ዓ ም አርዮስ የሚባል መናፍቅ በቃለ እግዚአብሔር ወልድን የባሕርይ አምላክነት ያልተቀበለ ራሱን ብቻ ሳይሆን ብዙዎችን ያሰናከለ የጨለማ ደመና በቤተ ክርስቲያን ላይ ያጠላ። ይህን የክደት ነበልባል በወቅቱ ኦርቶዶክሳውያን ሊቃውንት ሊያበርዱት ቢሞክሩም ሊያጠፉት ግን አልቻሉም። የቤተ ክርስቲያንን አንድነት አንድነቱ አደገኛ ሁኔታ አናጋው። ያ ዘመን ክርስትና ላለፉት 300 ዓመታት በመከራ በስቃይ በፈተናና በስደት የቆየችበት ዘመን አልፎ በንጉሥ ቆስጠንጤኖስ ትእዛዝ ክርስትና ብሔራዊ ሃይማኖት የሆነችበትና ረፍትን ያገኘችበት ወቅት ነበር። ይሁን እንጂ የውጭ ፈተናዋ ያበቃ ሲመስል በውስጥ ያሉ ልጆች ብላ ጠርታ ስልጣነ ክህነት የሰጠቻቸው ጡት ነካሾች የተመቸ ሲመስላቸው ብቅ እያሉ የኑፋቂን ቃል እየዘሩ ማመስ ጀመሩ። ከእነዚህም ውስጥ የአሬዎስ መነሳት ትልቁና ከመጀመሪያዎቹ አንዱ ነበር። እንደ ሶስት ባህሪውን እየለዋወጠ ለጌታችንና ለአምላካችን ኢየሱስ ክርስቶስ ክብር ይግባውና ወልድ ፍጡር፣ በመለኮቱ ወልድ ፍጡር ነው፣ ከአብ ጋር ትክክል አይደለም የሚል ኑፋቄውን በስውርም በገሃድም መንዛት ጀመረ። በወቅቱ የነበረው ደገኛው ሊቀ ጳጳስ ተፍጻሜተ ሰማዕት ቅዱስ ጴጥሮስ ቢመክረውና ቢዘክረው፣ ይባስ ብሎ መንፈስ ቅዱስን ለማታለል ሞከረ። አንድ ቀን በራእይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀደደ ልብስ ለብሶ ለቅዱስ ጴጥሮስ ታየው ቅዱስ ጴጥሮስም ምን ነው ጌታዬ ልብስህን ማን ቀደደብህ አለው ጌታም ልብሴን አሬዎስ ቀደደብኝ ከባሕርይ አባቴ ከአብ ከባሕርይ ሕይወት የመንፈስ ቅዱስ ለየኝ ብሎ ነገረው በዚህም አሬዎስ እንዳልተመለሰ ተረዳና ቀድሞ ያወገዘውን ውግዘት አጸናበት ይሁን እንጂ በቅዱስ ጴጥሮስ የተጀመረው ተግሣጽና ምክር በሌላኛው ሊቀ ጳጳስ እለ እስክንድሮስ ቢዘከር ቢመከር ሊመለስ ባለመቻሉ እለ እስክንድሮስ በቅዱስ ጴጥሮስ የተወገዘውን ውግዘት አስተናው። ይሁን እንጂ አሁንም ከጥፋቱ ሊመለስ ባለመቻሉ ታላቁ ንጉሥ ኮንስታንቲኖስ የቤተ ክርስቲያኒቱ አንድነት ሲፈተም ባየ ጊዜ ለእያንዳንዱ አገር ሊቃውንት፣ አብያተ ክርስቲያናት መሪዎች መልእክት ላከ። እናም ከሚያዝያ 21 ቀን ጀምሮ እስከ መስከረም 21 ቀን ድረስ 2348 ሊቃውንት ከዓለም ዳርቻዎች ሁሉ ወደ ኒቅያ ተሰበሰቡ። ይህን የአርዮስን የክህደት ነበልባል ተወያዩበት። በዚህ ታላቅ ጉባኤ ከተሰበሰቡት መካከል እንደ ቅዱሳን ሐዋርያት ሙታንን ያስነሱ፣ ለምፅ ያነጹ፣ አንካሳ ያረቱ፣ የዕውራንን ዓይን ያበሩ፣ ድውያንን የፈወሱ፣ ልዩ ልዩ ታምራት ያደረጉ ቅዱሳን ነበሩበት። ከእነርሱም አንዳንዶቹ ደግሞ ስለ ርትዕት ሃይማኖታቸው በመጋደል ዓይናቸው የፈረጠ እጃቸው የተቆረጠ የሰማዕትነት አሻራ ያለባቸው ነበሩ። ምን ዓይነት የመንፈሳዊነት ጥብዓት የእምነትና የፍቅር ስብስብ ነው! ሊቃውንቱ ሱባኤ ይዘው በጸሎት ከቆዩ በኋላ በኅዳር ዘጠኝ ቀን በንጉሥ ቆስጠንጢኖስ ሊቀመንበርነት በፓትርያርኩ ቅዱስ እለእስክንድሮስ አፈ ጉባኤነት ጉባኤው በታላቅ ሥርዓት ተጀመረ። ውይይቱና ክርክሩ ከተከናወነ በኋላ ንጉሡ ስማችሁን አገራችሁንና ሃይማኖታችሁን ጽፋችሁ ስጡኝ አላቸው። ከ2348 ሊቃውንት ውስጥ 318ቱ ሊቃውንት እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ዘሩዕ ምስለ አብ በመለኮቱ ወልድ ከአብ እና ከመንፈስ ቅዱስ ጋር በመለኮት በስልጣን በፈቃድ በሕልውና አንድ ነው ብለው ጽፎ ሰጡት። ንጉሱም ሃይማኖት እንደ 318ቱ ሊቃውንት ይሆን ብሎ ታሪካዊ አዋጅ አስነገረ። እነዚህ 318 ሊቃውንት በኦሪት ዘፍጥረት የተጠቀሱት የ318ቱ የአብርሃም ብላቴኖች ምሳሌዎች ናቸው። ይህ ታሪክ በራሱ ምን ያህል ጥልቅ ምሥጢር እንዳለው ያሳያል። የእግዚአብሔር እጅ ሁሌም ከእኛ ቢያለ መሆኑን ያበስራል። 318 ሊቃውንት በጉባኤው አርዮስን አውግዘው በመለየት ነአምን በአሐዱ አምላክ በአንድ አምላክ እናምናለን የሚለውን የሃይማኖት ጸሎት ወይም የሃይማኖት መሰረትና ሌሎችም የሃይማኖት ውሳኔዎች እንደነገቡ የሃይማኖታችን መሰረት በዚህ ታላቅ ቀን ተጠናከረ። ጉባኤው የተካሄደው ወደ አር ዘጠኝ ቢሆንም ሊቃውንቱ በአንድነት የተሰበሰቡት ግን መስከረም 21 ቀን ስለነበር ይህ ዕለት ብዙኃን ማርያም ተብሎ ይጠራል። ብዙ የቤተ ክርስቲያን አባቶች ለሃይማኖታዊ ጉባኤ የተሰበሰቡበት ዕለት ነውና ታላቅ ጉባኤ ታላቅ ውሳኔ፣ ታላቅ እምነት የተከናወነበት። አሁን ደግሞ ወደ ሌላኛው የታሪክ ገጽ እንሸጋገር። መስከረም 21 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል በአምባሰል ተራራ በግሸን ደብረ ከርቤ የገባበትና በዓሉ የከበረበት ዕለት ነው። ይህ ታሪክ ምን ያህል የኢትዮጵያን ማንነት እንደቀረጸ አብረን እንመልከት። ዓለምንና በውስጡ የሚገኘውን ሁሉን ፈጥሮ የሚገዛውን አምላክ መድኃኒታችን ኢየሱስ ክርስቶስን ቤተ እስራኤል በቀራንዮ ላይ በመስቀል ሰቀሉት። መድኃኒተ ዓለም በዕለተ ዓርብ ከቀኑ ዘጠኝ ሰዓት ቅድስት ነፍሱን ከቅዱስ ሥጋው በገዛ ሥልጣኑ ከለየ በኋላ ከመስቀሉ አውርደው ቀበሩት። በሦስተኛው ቀን ሲነሳ ተሰቅሎበት የነበረው የእንጨት መስቀል ግን ሌት ተቀን ሳያቋርጥ እንደ ፀሐይ ሲያበራ፣ አጋንንትን ሲያባርር፣ ደዌ ሲፈውስ፣ ሙት ሲያስነሳ፣ ልዩ ልዩ ታምራትን እያደረገ ቀጠለ። አይሁድ ግን በዚህ ታምራት ቀንተው በአዋጅ ትልቅ ጉድጓድ ቆፍሮ በመቅበር የቤት ጥራጊና አመድ ጠቅላላ የቆሻሻ ማከመሻ እንዲሆን ወሰኑ። ከዚያ ዘመን ጀምሮ እስከ ሦስት መቶ ዘመን ድረስ የተከማቸው ቆሻሻ እንደ ተራራ ሆኖ መስቀሉን ደፈነ። ከ300 ዓመታት በኋላ የታላቁ ንጉሥ ቆስጠንጢኖስ እናት ቅድስት እሌኒ ንግሥት የተባለች ደግና ቅን ሴት የክርስቶስም መስቀል ፍለጋ ጉዞ ጀመረች። በመስከረም 17 ቀን 326 ዓ ም ላይ በጣንጢስ ምልክቱ ቁፋሮ አስጀምራ መጋቢት 10 ቀን አግኝታ በማውጣት ታላቅ ቤተ መቅደስ ጎልጎታ ላይ ሰርታ በክብር አስቀመጠችው። ይህ መስቀልም ከዚያን ዘመን ጀምሮ እንደ ፀሐይ እያበራ ደዌ እየፈወሰ አጋንንት እያባረረ ልዩ ልዩ ታምራትን እየሠራ ሙት እያስነሳ ውር እያበራ ታምራቱን ቀጠለ። ይህንንም ከሀያላን ነገሥታት መካከል የፋርስ ንጉሥ መስቀሉን ማርኮ ወደ ፋርስ ወስዶ አስቀመጠው። በዚህ ጊዜ የኢየሩሳሌም ምዕመናን የሮማን ንጉሥ እርቃልን እርዳታ በመጠየቅ መስቀሉ እንዲመለስ አደረጉ። በኢየሩሳሌም ብዙ ዘመን ከኖረ በኋላ እንደገና ሀያላን ነገሥታት ይህን መስቀል እኔል ውሰድ እኔል ውሰድ እያሉ ጠብ ፈጠሩ። በዚህ ጊዜ ኢየሩሳሌም፣ የቁስጥንጥና የአንጾኪያ የኤፌሶን የአርማንያ የግሪክ የእስክንድሪያና የመሳሰሉት ሃይማኖት መሪዎች ተሰብስበው ጠቡን አበረዱት ከዚህም አያይዘው በኢየሩሳሌም የሚገኘውን የክርስቶስም መስቀል በጣ አድርገው በስምምነት ተከፋፍለው ከሌሎች ታሪካዊ ነዋያ ቅድሳት ጋር በየሀገራቸው ወስደው በክብር አስቀመጡት የቀኝ ክንፉ የደረሰው ለአፍሪካ ስለነበር ከታሪካዊ ነዋያ ቅድሳት ጋር በግብፅ የሚገኘው የእስክንድሪያ ፓትርያርክ ተረክቦ ወስዶ በክብር አስቀመጠው። ይህ ግማደ መስቀልም ለብዙ ዘመን በእስክንድሪያ ሲኖር በግብፅ ያሉ አሕዛብ እየበዙ ኃይላቸው እየጠነከረ ሄደ። በእስክንድሪያ በሚኖሩት ክርስቲያኖች ላይ ደግሞ ሥቃይ እያጸኑባቸው ጀመሩ። ክርስቲያኖቹም አንድ ሆነው መክረው ለኢትዮጵያዊ አጼ ዳዊት እንዲህ የሚል መልእክት ላኩ። ንጉሥ ሆይ፣ በዚህ በግብፅ ያሉ አሕዛብ መከራ ጽንተውብናልና እባክህ ኃይልን አንስታ ስታክስልን የሚል። ዳግማዊ አፄ ዳዊት ለመንፈሳዊ ሃይማኖት ቀንተው የክርስቶስ ፍቅር አስገድዷቸው ሀያ ሺህ ሰራዊት አስከትለ ወደ ግብፅ ለመዝመት ጉዞ ጀመሩ። በዚህ ጊዜ በግብፅ ያሉ ኃያላን ፈሩ፣ ተሸበሩ። ንጉሡ ዳግማዊ ዳዊትም እንዲህ የሚል መልእክት ለአሕዛብ ላቁ። በተፈጥሮ ወንድሞቻችሁ ከሆኑት ክርስቲያኖች ጋር ካልታረቃችሁ አገራችሁን መጥቻ አጠፋዋለሁ የሚል ማስጠንቀቂያ ላኩ። የንጉሱ መልእክት ለአዛብ እንደደረሳቸው ፈርተው እንደ ጥንቱ በየሃይማኖታቸው ጸንተው በሰላም እንዲኖሩ ከክርስቲያን ወንድሞቻቸው ጋር ታረቁ። መታረቃቸውን ዳግማዊ ዳዊት ሰሙ። በዚህም ጉዳይ ንጉሱ በጣም ደስ አላቸው፣ እግዚአብሔርንም አመሰገኑ። በግብፅ የሚኖሩ ክርስቲያኖችም ከ አስራ ሁለት ሺህ ወቄት ወርቅ ጋር ደስታቸውን ለኢትዮጵያዊ ንጉሥ ለዳግማዊ ዳዊት በደብዳቤ አድርገው ላኩላቸው። ንጉሡም የደስታውን ደብዳቤ ተመልክተው ደስ አላቸው። ወርቁን ግን መልሰው በመላክ እንዲህ የሚል ደብዳቤ ጻፉ። በግብፅ የምትኖሩ የክርስቶስ ተከታዮች ሆይ እንኳን ደስ ያላችሁ። የላካችሁልኝን አስራ ሁለት ሺ ወቄት ወርቅ መልሼ ልኬላቸዋለሁ። የእኔ ዓላማ ወርቅ ፍለጋ አይደለም። የክርስቶስ ፍቅር አስገድዶኝ በተሻለኝ ችግራችሁ ሁሉ አስወገድኩላችሁ። አሁንም የምልምናችሁ በሀገሬ በኢትዮጵያ ረሃብና ቸነፈር ድርቅ ስለወረደብኝ መድኃኒታችን ኢየሱስ ክርስቶስ ተሰቅሎበት የነበረው መስቀልና የቅዱሳንን አጽም ከሌሎች ክቡራን ዕቃዎች ጋር እንድትልኩልኝ ነው የሚል ነበር። በእስከንድሪያም ያሉ ምዕመናን ይህን መልእክት እንደደረሳቸው ከሊቃነ ጳጳሳቱና ከኤጲስቆጶሳቱ ጋር ውይይት በማድረግ ይህ ንጉሥ ታላቅ ክርስቲያን ነው። ስለዚህ ልቡም ደስ እንዲለው የፈለገውን የጌታችንን ግማደ መስቀል ከቅዱሳን አጽምና ነዋየ ቅድሳት ጋር አሁን በመለሰው 12 ሺህ ወቄት ወርቅ የብርና የነሐስ የመዳብና የወርቅ ሳጥን አዘጋጅተን እንላክለት ብለው ተስማምተው በክብር በሥነ ሥርዓት በሰረገላና በግመል አስጭኖ ሱዳን ስናር ድረስ አምጥተው ባስረከቧቸው ጊዜ የኢትዮጵያ ሰራዊት መስከረም 21 ቀን በእጃቸው እያጨበጨቡ በእግራቸው እያሸበሸቡ በግንባራቸው እየሰገዱ በክብርና በደስታ ተቀበሉት። ግማደ መስቀሉ ወደ መካከለኛው ኢትዮጵያ ሳይደርስ በድንገት አጼ ዳዊት ስናር ላይ ጥቅምት ዘጠኝ ቀን አረፉ። ግማደ መስቀሉም የግድ በዛው በስናር መቆየት አስፈለገው። ሰራዊታቸውም ተደናግጠው የጌታችንን መስቀል እዛው ትተው የአፄ ዳዊትን አስከሬን ይዘው ተመለሱ። መስቀሉ በባዕድ አገር ቀረ። ከዚህ በኋላ የሟቹ የዳግማዊ ዳዊት ልጅ ታላቁ ንጉሥ ዘርዐ ያዕቆብ እንደነገሱ ወደ ስናር ሄደው ግማደ መስቀሉን ከሌሎች ንዋያተ ቅድሳት ጋር አምጥተው በመናገሻ ከተማቸው በደብረ ብርሃን ላይ ቤተ መቅደስ ሠርተው ለማስቀመጥ ሲደክሙ በህልማቸው አንብር መስቀሌ በዲበ መስቀል፣ ወዳጀ ዘርዐ ያዕቆብ ሆይ መስቀሌን በመስቀለኛ ቦታ ላይ አስቀምጥ የሚል ህልማዩ። ንጉሱም መስቀለኛ ቦታ እየፈለጉ በኢትዮጵያ አውራጃዎች ሁሉ መስቀለኛ ቦታ በመፈለግ ከብዙ ቦታ ላይ አስቀምጠውት ነበር። ነገር ግን የመጨረሻውን ቦታ ያላገኙ በመሆኑ በራይ እየደጋገመ መስቀሌን በመስቀለኛ ቦታ ላይ አስቀምጥ እያለ ይነግራቸው ነበር። ዐፄ ዘርዐ ያዕቆብ ለሰባት ቀናት ያህል ሱባ የገቡ፣ በዛም የተገለጠላቸው ራይ እጅግ አስደናቂ ነበር መስቀለኛውን ቦታ የሚመራ አምደ ብርሃን ይመጣል አላቸው። እርሳቸውም ከዛ እንደወጡ መስቀለኛውን ቦታ የሚመራ አምደ ብርሃን ከፊታቸው ብቅ ብሎ ቆመ። በዛ መሪነትም ወደ ወሎ ክፍለ ሀገር አምባሰል አውራጃ ውስጥ ግሸን ወደምትባል ቅድስት አምባ መርቶ አደረሳቸው። በእርግጥም ይቺ ግሸን የተባለች አምባ ጥበበኛ ሰው እንደ ቀረጻት የተዋበች መስቀለኛ ቦታውን ስላገኟት የልባቸው ስለደረሰ ደስ አላቸው። በዛችም አምባ ታላቅ ቤተ መቅደስ አሰርተው በ1446 ዓ ም የጌታችንን መስቀልና ሌሎች ነዋይ ቅድሳቱን በየማረጋቸው የክብር ቦታ መድበው በታላቅ ሥርዓት አስቀምጧቸው። ከመስቀሉ ጋር ከእስክንድር ሀገር በልዩ ልዩ ሳጥን ተቆልፎ የመጡትም ዝርዝር እጅግ አስደናቂ ነው። ጌታችን በዕለተ አርብ ለብሶት የነበረው ቀይ ልብስና ከሮም የመጣ ከለሜዳው፣ ጌታችን አሞት የጠጣበት ሰብነጉ ቅዱስ ዮሐንስ የሳለው የኩራተ ርእሱ ስዕል፣ ቅዱስ ሙቃት የሳላቸው የእመቤታችን ስዕል፣ የበርካታ ቅዱሳን አጽምና በኢየሩሳሌም ውስጥ ከልዩ ልዩ ቅዱሳት መካናት የተቆነጠረ የመሬት አፈር፣ ከዮርዳኖስ ወንዝና ከግብፅ ታላላቅ ገዳማት የተቆነጠረ ቅዱስ አፈር። እነዚህንም ዝርዝር ለኢትዮጵያ ሕዝብና ለግሸን ካህናት መስከረም 21 ቀን ሺህ አራት መቶ አርባ ዓ.ም ላይ ተናገሩ። በመጀመሪያም። ይህ ግማደ መስቀል ከእስክንድሪያ ስናር የገባው መስከረም 10 ቀን ሲሆን ወደ ኢትዮጵያ ምድር የገባው በመስከረም 21 ቀን ነው። አሁንም በመጨረሻ ግሸን አምባ የገባው መስከረም 21 ቀን ሲሆን ቤተ መቅደስ ተሰርቶ ቅዳሴ ቤቱ የተከበረውና ዐፄ ዘርዐ ያዕቆብ ለመላው ኢትዮጵያ በጽሑፍ በመዘርዘር የገለጹበትም መስከረም 21 ቀን ነው። ስለዚህም ከዚች በግሸን ደብር የክርስትና እምነት ያላቸው የኢትዮጵያ ምዕመናን። ከበረከተ መስቀሉ በረከት ለማግኘት በያመቱ መስከረም 21 ቀን እየመጡ ያከብራሉ። በዛም ዘመን የነበሩት የኢትዮጵያ ጳጳሳት የነበሩት አባ ሚካኤል እና አባ ገብርኤል የተባሉ ከንጉሱ ከዐፄ ዘርዐ ያዕቆብ ጋር ሁነው የምረት ቃል ኪዳን ለመቀበል በዚች በግሸን ደብረ ከርቤ ሱባ የገቡ በሱባያቸውም መጨረሻ መድኃኒታችን ኢየሱስ ክርስቶስ ተገልጾ ይቺ ቦታ እኔ ተወልጄ ያደግኩባትን ኢየሩሳሌምን ትሁን የተሰቀልኩባትን ቀራንዮውን ትሁን፣ የተቀበርኩባትን ጎልጎታንም ትሁን። በዚህ ቦታ እየመጣ የሚማጸነው ሁሉ ሸርነቴ ትጎበኘዋለች፣ ጠለ ምሕረቴ የማይለይባትም ከሩቅም ሆነ ከቅርብ መጥቶ የተቀበረ ኢየሩሳሌም እንደተቀበረ ይሁን የሚል የምሕረት ቃል ኪዳን ተገልጾላቸው በዚህ ለተገኙት ምዕመናን ሁሉ በጽሑፍ ካሰሙ በኋላ ጠቅላላ የግማደ መስቀሉንና የሌሎቹን ታሪካዊ ንዋያተ ቅድሳትም ዝርዝር ታሪክ የያዘውን መጽሐፈ ጤፉት ብለው ሰይመው ድንጋዩም ሁሉ በመዘርዘር ለግሸን እግዚአብሔር አብ ሰጡ። አፄ ዘርዐ ያዕቆብን በዚች ብቻ ሳይወሰኑ እሌኒ የተሰኘችው ውታቸው በእመቤታችን ማርያም ስም ቤተ መቅደስ እንድትሠራ አዘዘው። የእመቤታችን ማርያም ቤተ ክርስቲያን ከእግዚአብሔር አብ ቤተ ክርስቲያን አጠገብ አሳንጻ ጥር 21 ቀን ቅዳሴ ቤቱ ተከበረ። አፄ ዘርዐ ያዕቆብን ይቺን ደብር ደብረ ከርቤ ብለው በመሰየም እንኳን ሰው የሰገረ ቆቅ የበረረ ወፍ እንዳይገደል ዳሩ አሳት መሃሉ አገንትትውን ብለው ደንብና ሥርዓት በጤፉት መጽሐፍ ውስጥ አጽፈዋል። በዚህ ምክንያት በየጊዜው የነገሱ የኢትዮጵያ ነገሥታትና የተሾሙ ጳጳሳት፣ መሳፍንትና መኳንንት ልዩ ልዩ ንዋያተ ቅድሳትንና መጽሐፍትን የወርቅንና የብርንሰን ብርና ፀሐይ ጽዋን መስቀልን የመሳሰሉትን የሰጧት ምእመናንን በየዓመቱ መስከረም አንድ ቀን በግሸን ማርያም በመገኘት ከዓመት ወደ ዓመት እየበሩት ሄደዋል። ይህ በዓል ለመንፈሳዊ ዳሰሳና ለእምነት መታደስ ትልቅ ዕድል ነው። ምእመናን የመስቀሉን ታሪክ ሲያሰላስሉ፣ የክርስቶስን ሥቃይና ድል ሲያስቡ፣ የራሳቸውን እምነትና የወት ጎዳና ይፈትሻሉ። በበዓሉ ወቅት ምዕመናን የመስቀሉ ግማር ያለበትን ቤተ ክርስቲያን ለመሳለም ለመባረክና ለመማፀን በታላቅ ጉጉት ይጓዛሉ ውድ ተመልካቾቻችን የዘመናት ጥሪን በታሪክ መዝገብ አድምጠናል ከኢየሩሳሌም አንስቶ እስከ ግሸን ደብረ ከርቤ የደረሰውን ታላቅ የመስቀል ጉዞ ተመልክተናል ይህ ታሪክ የኢትዮጵያን ማንነት የቀረጸ እምነታችንን ያጸናና የእግዚአብሔርን ታምራት ያሳየ ታሪክ ነው በኒቅያ ጉባኤ የ318ቱ ሊቃውንት ጽናት፣ የንጉሥ ዘርዐ ያዕቆብ ታላቅ መንፈሳዊ ራእይ እና የመስቀሉ የምሕረት ቃል ኪዳን ሁሉም ለእኛ እምነትን ተስፋንና ፍቅርን የሚያስተምሩ ናቸው። ይህን አስደናቂ ታሪክ አብራችሁን ስለተጓዛችሁ ከልብ እናመሰግናለን። እንደዚህ ዓይነቱ መንፈሳዊና ታሪካዊ ይዘት ያላቸው ቪዲዮዎች በተለቀቁ ቁጥር እንዲደርሷችሁ ቻናሉን ሰብስክራይብ ቪዲዮውን ደግሞ ላይክ እና ሀሳባችሁን በኮሜንት መስጫው ላይ ማስቀመጥ እንዳትረሱ። የእናታችን የእመቤታችን የድንግል ማርያም አማላጅነት፣ የቅዱስ መስቀሉ ኃይልና በረከት፣ የሰለስቱ ምእት የቀናና የጸና እምነት ከሁላችን ጋር ይሁን። ለዘለ ዓለሙ፣ አሜን።